ጊዜ ከኢትዮጵያ ምድር ላይ ፍቅረኛውን ዱባይ ሄዶ ያዝናና ጀግና ወንድ ነው። እሱንም በዩቱብ ሰርቶ እዚህ ትልቅ ደረጃ ሁለቱም የደረሱ ጎበዝ ወይ ናቸው ማለት ነው። የሰው ልጅ ተጣጥሮ ሁለቱም ጥረው እዚህ ሲደርሱ ደስ ይላልና፣ ሃይሚዬን ብዙ ልጆች ለማሸማቀቅ የሞከራችሁ ሃይምዬ እንዴት ከወንድ ልጅ ጋር ዱባይ ድረስ ትሄጃለሽ? ትንሽ እንኳን አታፍሪም ወይ ለምትነሹ፣ ቪዲዮ አብረሽ ለምትወኙ ላላችኋ፣ ዛሬ የመልስ የምትሰጣለች። አዎ እኔ የሰራሁ ስራ ማንኛውም ሰው እንደሚሰራው ነው። ስለዚህ እኔ የሰራሁት ስራ እኔ ተፈጥሮ እንጂ ሰው ሰራሽ አይደለም። ከተፈጥሮ ነገር ጋር ነው እያደረግኩኝ ያለሁትኝ። ስለዚህ በእኔ መብትም ሆነ በእኔ ነገርም ሆነ ማንም ሰው የሚያገባው የለም። ስለዚህ ለምን እፈራለሁኝ? በራሴ ፍቅር ለምን እፈራለሁ? እና ለፍቅር ነው መስዋዕት እየከፈለች ያለችው። እና ብሩኬም ፍቅርን እጥግ ድረስ እያሳያት ነው። እንደዚህ ማዝናናት አንድ ሴት ማለት በቃ የሚስቱን ቃል ያከበረ ወንድ እናት የወለደችው ነው። ይመች ብሩኬ ብያለሁኝ። አንዳንድ ወንዶች ከእንደዚህ ተማሩ ማለት ነው። ለሚስቶቻችሁ ክብር የሌላችሁ ወንዶች አላችሁ። ከእንደዚህ አይነት ሰዎች ተማሩ ማለት ነው። እና ብሩኬ ድዋይ ሄደ ማዝናናት፣ በኢትዮጵያ ኑሮ ውድነት ብዙ ነገር እንትን ብለን እዚህ ድረስ ደረጃ ማድረስ በጣም ትልቅ ሰው ብያለሁ። በጣም ኦዲየንስን አክብረህ ዱባይ ድረስ የሄርከው እኔ ሳላ ደንቅ አላልፍም እላለሁ። አስተያየት በኮሜንት አስቀምጡልኝ። እንግዲህ የቡራ ወንድምም ቲክቶክን ተቀላቅላል፣ ዌልካም ብያለው። ሁለት ልጆችን ለማሳደግ ስም እያወጣሁ ነው አለ። የሀይሚና የብሩኬ ልጆች ናቸው። እንደ ገና እኮ ናቸው። ቆይ ገና አልተጋቡም። ቀለበት ይሰርላት እንጂ አረጉድ ነው። እንደ ይሄ ነገር ወዴት እየሄደ ነው? ዛሬም ልጅ ልጅ እያለ ነው ብሩኬም። ይሄ ልጅ የሚባለው ነገርን ግራ ገባኝ። እናንተ ሳልገባችሁም ግራ እኔ በጣም ነው የተጋባሁት። ለማንኛውም ሀይሚዬ ቡራዮ፣ በሌላም ነገ እንገናኝ። ቪዲዮ ሰላሙን ቤተሰቦች